ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦቼን? እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ይሄ እንደምታዩት በጣም ቆንጆ በጾም ጊዜ የምንሰራው የጾም የጎመን ክትፎ ነው። በተነጠረ ቅቤ ወይም በተነጠረ ዘይት በፈለግ ነው አድርገን የምንሰራው በቦሌ አፈር የተቀቀለ ነው። እስከ መጨረሻው ቪዲዮ እንድትከታተሉኝ በትህትና እጠይቃለሁ። አብራችሁን ቆዩ። ይሄ የምታዩት ቦሌ አፈር ነው። እንደምታዩት ጎመን የምንቀቅልበት ነው። ውሃ አዘጋጅቻለሁ። ጎመኑን ቀንጥሼ አምጥቻ አለሁ ማለት ነው። ቀንጥሼው ቅጠሉን ብቻ ነው የምንጠቀመው። ውሃው ላይ አሁን የቦሌውን አፈር ጎመኗ ትንሽ ስለሆነች በትንሽ ነገር ስለማዘጋጅ ይህንህል አንድ ማንኪያ ግማሽ ማንኪያ ከግማሽም ትንሽ ያለፈ እንደምታዩት ቦሌ አፈሩን ውሃ ውስጥ ነው የምጨምረው። ይሄንን ከበጠበጥኩት በኋላ እስኪ ዘግጥልኝ ድረስ እጠብቀዋለሁኝ። ዘግጦ ከስር ዝቅጥ ይላል፣ ያኛው ደግሞ ከላይ ቅርር ይላል። እሱን ነው የምንጠቀመው። ከለሩም በጣም ነው የሚያሳምርልን። በጣም ቆንጆ ነው። አረንጓዴ እንደሆነ ነው የምናየው፣ የምናገኘው ማለት ነው። እንደምታዩት ቪዲዮ ላይ አሁን ይሄኛው ዘቅጦልኛል ከስር ከስር ቅርር ብሎ ተቀምጧል። እንደምታዩት አሁን ሳጠለው ታዩታላችሁ። እንደዚህ እናጠለዋለን ማለት ነው። ውሃዋን ብቻ ነው የምንጠቀመው። እንደምታዩት ከስር ቀሯል። ይኸው ውሃውን ብቻ ነው የምንጠቀመው። በጾም ጊዜ ለጾም አማራጭ የሚሆንን የጎመን ክትፎ እንሰራለን ማለት ነው። ውሃውን ጥጃለሁኝ። ውሃው ሲፍለቀለቅልኝ ጎመኔን እጨምራለሁኝ። እንደዚህ ስናየው ብዙ ይመስላል፣ ጎመን ሲቀቀል ትንሽ ነው የሚሆነው። ጎመኑን እስኪበስልልኝ ጠብቃለሁኝ። በዚህ በቦሌው ቀቅዬ ሲቀዘቅዝልኝ ነው የምጠቀመው። ማለት ነው የጎመን ክትፎ ስናዘጋጅ በጾም ማዘጋጀት እንደምንችል ነው። ምንም ችግር የለውም። ቂቤው ብቻ ነው የሚቀርብን። በቂቤው ፋንታ ደግሞ ዘይቱን ቆንጆ አርገን አንጥረን ወይም ደግሞ አትክልት ቂቤውን ቆንጆ አርገን አንጥረን በቅመማ ቅመም ልክ ቂቤውን እንደምናነጥረው ጥቁር አዝሙድ፣ ኮሰረት፣ ነጭ አዝሙድ፣ ኮሮሪማ ተጠቅመን እናነጥረዋለን። ከዛ ጎመን ክትፏችንን እንሰራለን ማለት ነው። ምንም ችግር የለውም። በጣም ነው የሚጣፍጠው። እንደውም ከቂቤው ይበልጥ ይሄኛው ጣዕሙ በጣም ነው የሚጣፍጠው። ቀቅዬ ካበሰልኩት በኋላ አጠነፈፍኩት ውሃውን አጠንፍፌ አምጥቼ ልክ ሲቀዘቅዝልኝ ውሃው ምንም ውሃ መኖር የለበትም ውሃ ምንም ነገር ውሃ ውሃውን ጭምቅ እናደርገውና ከዛ በርከት ካለ በማሽን እንፈጨዋለን እኛ እኔ አነስ ያለች ስለሆነች በእጄ የከተፍኩት ደቀቅ አድርገን በደንብ ድቅቅ አድርገን እንከትፈዋለን እንደዚህ በደንብ ድቅቅ አድርጌ ከትፈዋለሁኝ። ከዛ ወደ መጥበሱ ወደ መቀላቀሉ ገባለሁ። ይሄ እንዳልኳችው የተነጠረ ቂቤ ነው የተነጠረው፣ የአትክልት ቂቤ ማለት ነው። የጾም ነው የምናዘጋጀው። ከዛ ሚጥሚጣ እናደርጋለን፣ ኮሮሪማ እናደርጋለን። ጨው ትንሽ ነው ያደረኩት ምክንያቱም ሚጥሚጣው ስላለው አመጣጥንን መጨመር ነው። ጫው ችግር የለውም። ኮሮሪማ ሚጥሚጣ ጨምር ያለሁኝ ከዛ ጎመናችንን እንደምታዩት እችን አህላለች። ይሁን ለማሳየት ለቪዲዮ ይበቃናል ማለት ነው። ከለሩ ያው እንደምታዩት እንደዚህ ቆንጆ ሆኖን ምንም ነገር በዚህኛው የተቀቀለው ጎመን ክትፎ በቦሌ አፈር የሚቀቀለው መልኩ እንደዚህ ነው የሚሆነው ማለት ነው። ያው ብዙዎቻችሁ ታውቃላችሁ። ለማያቅ ሰው ለምናቅ እናቃለን፣ ለማያቅ ግን ያው ምንም ችግር የለውም ብንማማር። እኔም ደግሞ እዚህ ጋር ያጎደልኩት ነገር ካለ የማስተካክለው ነገር ካለ አስተያየት እቀበላለሁ ማለት ነው። መማማሪያ እስከሆነ ድረስ ምንም ችግር የለውም። እና በዚህ መልኩ ቆንጆ ጣዕም ያለው የጾም የጎመን ክትፎ በቀላል ባጭር ደቂቃ አንሰራለን ማለት ነው። ቅባቷ ዘይት ስለሆነች ብዙም አናበዛም። ከዛ በጣባችን ላይ አድርገን አስተካክለን እሸላልመን ማቅረብ እንችላለን ማለት ነው። የጎመን ክትፎ እንደ የጾም ስለሆነ ብዙ አጃቢዎች አሉት። ብዙ የጾም ድንች፣ አይብ በድንች አይብ፣ አድርገን በሌሎችም የጾም ምግቦች አጅቦ ይቀርባል ማለት ነው። በጣም ቆንጆ ነው። በጾም ጊዜ አማራጭ የሚሆነን ቆንጆ ምርጫ ነው የሚሆነው። በተለይ ፕሮግራም ሲኖር በፕሮግራም ግብዣ እንግዶች ሲኖሩብን ለአይነት በዚህ መልኩ እናቀርባለን ማለት ነው። በጣም እንደወደዳችሁ ተስፋ አደርጋለሁ። ቤተሰቦቼ እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ። ደህና ቆዩኝ።